ና ፈርት ብላ አንተ ሰው አዲስ ህይወት ሲጀምር በቃ እንደዚህ አይነት እከካም ውሾች። ሚኮ ማይክ የተባለው ቲክቶከር ሽጉጥ መያዙን በአደባባይ አርቲስት ቴድሮስ ካሳሁን ጌታ ኢየሱስን እንደግል አዳኙ አዲስ መዝሙር ለቀቀ የሚል ሰላም ቤተሰብ፣ እንዴት ናችሁ ነው ያለው። ክብር እስፋ ጆሴፍ ነኝ። እንደተለመደው በ ላይክ ሼር ሰብስክራይብ በማድረግ የቻናሉ ፒስ ሰሞኑ፣ በተለይ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ፣ ላይክ አርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ወደ ዛሬ ቪዲዮ የፍቅር ግንኙነቶቿም አጫጭር ነበሩ። ብዙ ጊዜ ወንዶች የሚፈልጉትን ነገር ካገኙ በኋላ አይቆዩም ይባላል። በዘሪቱ የፍቅር ህይወት ግን ነገሩ ሌላ ነው። ከአንድ ወንድ ጋር የምታሳልፈው የፍቅር ጊዜ ደስ የሚላት አዲስ የተዋወቃችው ሰው አለያም ወንድ በመጀመሪያ የፍቅር ጊዜያት የሚሰጣትን እንክብካቤ በሚፈጥርባት የፍቅር ግንኙነት የመፈጸም ፍላጎት አብሯት ከሆነው ሰው ጋር እንድትቆይ ያደርጋትና ስሜቷን ብቻ እንድታዳምጥ እንጂ የፍቅረኛዋን መልኩን ባህሪውን ሁሉ እንድታይ አያደርጋትም ነበር። ታዲያ አብሯት ካለው ጊዜያዊ ብላ ከምትይዘው ፍቅረኛዋ ጋር አብሬው ከተኛው በኋላ ነው ትክክለኛ ማንነቱ ግልጽ ብሎ የሚታየኝ ትላለች ዘሪቱ። ታዲያ ይህ ባህሪ በወንዶች እንጂ በሴቶች አልተለመደም። ምናልባት በልጅነቷ እየተከታተለቻቸው ካደገቻቸው የውጭ ዝነኞች ተጽዕኖም ይሆናል። ወይም ደግሞ በወንድና በሴት መሀል ስለሚፈጠር ግንኙነት፣ ስለ ስጋዊ ፍላጎትና የፍትወት ስሜት ላይ ትኩረቷን በማድረግ አካላዊ ከጻፈችው መጽሐፍ ያለፈ በመሆኑም ይሆናል። ታዲያ ይህ በመሆኑ በዝሙት ፍቅር ተነድፋ በሴሰኝነት ህይወቷ ወዳልሆነ አቅጣጫ እንድታመራ ሊያደርጋት ይችል ነበረም። ነገር ግን እጣ ፈንታዋ ያልነበረምና በህይወቷ ውስጥ የቀድሞ ባለቤቷ አቶ ላቃቸው መንግስቱ በመምጣቱ በወጣትነት ጊዜዋ ሳያልፍባት ማግባት በምትመኝበት እድሜ ላይ ከላቃቸው መንግስቱ ጋር ልትጣመር ችላለች። ላቃቸውን ዘሪቱ ስትገልጸው ከልጆች አባት ከሆነው ከላቃቸው መንግስቱ ጋር የፍቅር ግንኙነት ከመጀመራችን በፊት በነበሩን አጫጭር ግንኙነቶች ጀማሪ፣ ተቆጣጣሪ፣ ፈጻሚም እኔ ነበርኩ። ላቃቸው ግን እንዲህ ላለው ጨዋታ እየተመቻ አልነበረም። ስሜታዊነት የራቀውና የሚያደርገውን የሚያውቅ አዎና አይ የሚል በማንኛውም ሰዓት ራሱን መሆንንና እውነቱን ለመናገር ፍርሃት የሌለበት በመሆኑ ላምኖ እንደምችል ተረዳው። ከሱ በፊት እንደለመድኩትና እንዳሻኝ ልነዳውና ቀላቅዬ የማስኬደው ምናባዊ ጥዘት ውስጥ ልጨምረው ባለመቻሌ እንደ ልማዴ በቅጀት ሳይሆን ከአክብሮት ጋር የእውነት እንደወደው ሆኖ ነበረም። ከዛም የተነሳ ከእርሱ ጋር በተመጣጠነ እርምጃ ለመሄድ ለመሄድና ግንኙነትን በይፋ ለመጀመር የአመታት ጉዞን ፈጅቶ ነበረ። ከመቸው ይዞኝ ከመቸው እንደሚለቀኝ ግር ይለኝ ለኝ የነበረውም የፍቅር ስሜት እርሱ እንደፈለገ እንጂ እኔ እንደፈለግኩ ላደርገው የሚችለው ሰው ባለመሆኑ በንፋስ ሳይወሰድና ሳይጠፋ ቀረ ትላለች ዘሪቱ ስለ ቀድሞ ባለቤቷ በመጽሐፏ ላይ እንዳሰፈረችውም ከላቃቸውም ጋር የፍቅር ጊዜያትን ካሳለፉ በኋላ በትዳር ሊጣመሩ ሲጋቡ፣ ከማህበረሰቡ ባህል ወጣ ባለ መልኩ ለምን በሰርግ ላይ ሴቷ ነጭ ወንዱ ደግሞ ጥቁር ይለብሳል? ያንን ማድረግ ግዴታ ነው ያለው ማን ነው? በማለት እሷ ጥቁር ቬሎ፣ እሱ ደግሞ ነጭ ሱፍ አድርጎ ማንም ሳይኖር ፊርማም ሳይፈራረሙ ሽማግሌ ሳይላክ ሰርግ፣ ቅልቅል፣ መልስ ሳይባል ከተፋቀርን ከተዋደድን ይበቃል በማለት በቬሎና በሱፍ ብቻ የሰርጋቸውን ቀን አሸብርቀው ባንድ ቤት መኖር ይጀምራሉ። በትዳር ህይወታቸውም ዘሪቱ ብዙ ትቸገር ነበር። ሁሉ ነገር በእኔ ሀሳቢውን በሚለው ባህሪዋ ላቃቸው። እሱ እንዳባወራ እንደ ባል ማድረግ የሚችለውን ነገር እሷ እንድታደርጊ ተውላት ነበር። እንዳየችሉ የዘሪቱ አዲስ መጽሐፍ አሳተማ ነበር። ስለ ህይወት ታሪኳና ስላሳለፍቻቸው ነገሮች ብዙ የሚጠቅስ መጽሐፍ ነው። ይህም ከዛ ላይ ተወስዶ የተነበበ ነው። የኔ ካልሲ አይደለም። የኔ ይሸታል። ይሄ ካልሲ ደግሞ አይሸትም። ስለዚህ የኔ ካልሲ አይደለም። ያንተ ነው። ከአንተ ውጭ ማንም እዚህ ጋር ያስቀምጠው? አንተ ጎዳና አልደግክና ቤቴን ጎዳና አልታደርገውና ጎዳና ብለሽ ነው የሰደብሽ። ዳና ሙናነቻ ንግስታችን፣ የቤታችንን አባውራ በጠዋት ተነስቼ ተከብሪ ለእናንተ የተሰራውን ምግብ እየበለሁበት ባለውበት ቦታ ላይ መታ ጎዳና ብላ ሰደበችኝ። እንደት ጎዳና ብለሽ ነ? ጎዳና እናትና አባቱ ስላልፈለጉት ነ። ስላልፈለጉኝ አይደለም፣ በመኪና አደጋ ሞተው ነ። እነሱ ፈጣሪ ወሰዳቸው የባሳለ ፈጣሪ ያልፈለገ ማለት ነው። በሰማይም በምድርም የተጠላ ቢሆንም ጎዳና ብለሽ ልሰድ ቢዎ ች ልሰድ ብኝ አይገባ። መሳደብ እንኳን ከፈለግሽ ልሰድቢው የምችው አንተ ገፊ አንተ ሙት እንኳን ያልፈለገ ብቸኛ አለው እየሌለ የሌለ ባይተዋር ልትዩ ትሻያለሽ። በእነዚህ ስድቦች አይከፋውም፣ ይከፋኛል። ይቅርታ ጠይቅ። ያንተንም የሷን ይቅርታችሁን አልፈልግም። አይ ቲንክ አዲስ ድራማ ነው መሰለኝ። እና ደግሞ በአንድ ቢያነጋጋሪ ቪዲዮ አለ፣ በጣም ብዙ ሰው እየተቀባበሉ ያለ ለቀል እንዳለችው ያስተውቃል። ግን በጣም ብዙ ሰው እየተነጋገረበት ያለለ እሱን አብረን አላሙዲን ይሳሳትብሻል። እሷን አትም ሰይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ

ቃል ልማ ሊገባን ይገባል እንደ ሰው። በቀለድም አይችልም የሆነ ስተት አንዴ ከሰራ በኛ ኮሚኒቲ ውስጥ አበሻል፣ ድጋሚ ትንሽ ነገር መሳሳት አይችልም። ከተሳሳተ ምን ይደረጋል? ያ ስተቱ ትሳባለች ማለት ይሄ ደግሞ ልክ አይመስለኝ። ሚኪ ማይኮ የተባለው ቲክታከር ሽጉጥ መያዙን በአደባባይ ካላያችሁልኝ የሚልበት ከተማ ሆኗል አዲስ አበባ። ይሄንና ሌላ አንድ ተጨማሪ ቪዲዮ ይዤላችሁ መጥቻለሁ። ምስኪኑ የኦሮሞ ገበሬ፣ ምስኪኑ የኦሮሞ ህዝብ እንዴት በስሙ እየተነገደበት እንደሆነ ማወቅ መቻል አለበት። ለሁሉም የኦሮሞ ህዝብ እንድታደርሱ ልኝ ጠይቃችኋለሁ። ይህን ቪዲዮ ተመልከቱ። ስቴን እከክ ወራል እንግዲህ ይሄ ነው አንድ ማሳያ። ሌላኛው ደግሞ ማሳያ እጅግ ልትገረሙበት ይገባል። ተመልከቱት። ሌላኛው ማሳያ ፊትሽ መላጣ ነው። አርተ ሺያል ሺያል እንግዲህ ካን እነዚህ የምትመለከቷቸው የቀነኒ አዱኛ ጓደኞች ናቸው። ሞታ ነብሲ ማር ለማለት እጃቸው ቄጤማ የሆነባቸው እከኮች ናቸው። እንግዲህ ተመልከቱ። በመስኪኑ ሰላም እንዴት ናችሁ? እንግዲህ ይህ የምትመለከቱት የሀገራችን እውቅ ቀዳሚ ዩቱበር እንዲሁም ደግሞ አሁን ላይ በተለያዩ ስራዎች በድንቅ አካሄድ እየሄደ የሚገኝ ድንቅና ብርቱ ወጣት ሚኪ ማይኮ ደና ወደሳል ማለት እንዲህ በአደባባይ ማሳየት ማለት መሳሪያ የሕግ አካል እስካልሆንክ ድረስ ልክ ነው ብዬ አላስብም እንደኔ። በዚህ ላይ ምን አስተያየት አላችሁ? አስገብቱልኝ ኮመንት ላይ። አንድ እየተዘወረ ያለ ቪዲዮ አለ። ምንድነው እሱም፣ ቴዲ አፍሮ እምነት ቀየረ ምናምን የሚል ነበር። እሱን አብረን ሆና ምን እንደሆነ እውነቶም አብረን የምንወራበት ይሆናል። ወደ ቪዲዮ ሚድ አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደ ግል አዳኙ አድርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። እጅግ በጣም ያስደስታል። ወንጌል ያሸንፋል፣ ኢየሱስ ያድናል። ኡን! ይሄ የቴዲ አፍሮ መዝሙር ነው። እንስማው ከጌታችን ማነው እንዳያችሁት ነው። ቪዲዮ እምነት ቀየረ መዝሙር ወጣ የሚሉ ነበሩ። ግን ይህን ለማጣራት ሞክሬ ነበር እውነት እንዳልሆነ አውቅ። ያለው ምክንያቱም ይህ ሁን ያሰማ መዝሙር የሌላ ዘማሪ ነው። እና ደግሞ ወደ ቀጣይ ቪዲዮ ስንሄድ በቲክቶከሩ ነውን ፎንቲ ላይ የተፈጠረ አስደንጋጭ የወጣበት ቪዲዮ ያለ፣ ምንድን ነው እሱ፣ ሰሞኑን አዲስ ፍቅረኛ እንደያዘ ምናምን ብሎ ፖስቶ ነበር። ያው ኖርማል ነገር ነው፣ ማንም እንትን ያልሆነ ነገር አልነበረም። ግን ያን ካረገ በኋላ ምን ተፈጠረ የሚለው ችግሩ ምንድን ነው የተፈጠረው የቀድሞ ፍቅረኛው እርስ ሁለቱ አንድ ላይ ሆነው አልጋ ሊሆኑ ስትስሙ ሲስማት አይነት ቪዲዮ፣ ያው እነሱ ብቻ ሊያዩት የሚገባ አይነት ቪዲዮ ፖስት አድርጋለች። የእሱ መልስ ምን ሆነ? እሷ ምን አይነት ቪዲዮ ነው የፖስተችን? እስከ መጨረሻው አብረን ቪዲዮቹ። ይሄ ቪዲዮ ማለት ያው አዲሱ ፍቅረኛው ጋር የሚሰጣት ነው። አሁን ደግሞ ምን እናያለን? ምን አይነት ቪዲዮ ለቀቀችበት የቀድሞ ፍቅረኛው የሚሉን አብረን። ምን ሆና ሊቭ ላይ ነው አጋጣሚ ሆነው ያየው እሱን አብረን እንመልከት። በመቤቴ

አንተ ሰው አዲስ ህይወት ሲጀምር በቃ፣ እንደዚህ አይነት እከካም ውሾች አሉ። ማርያም ነው። በጣም ናው ናው ናው። በጌታ በቃ፣ ምንም እንዳታወራ ዝም። ነገሮችን አንተ ስታወራቸው የምታሰፋቸው። እሺ ነው። በቃ ምንም እንዳታወራ ዝም። በቃ ምንም

በቃ ማለት እንደ አይነት ቪዲዮ መውጣት አለበት ብዬ አላስብም። ምክንያቱም በቃ አንዲ አብረው ነበሩ ተለያይቷል። እንደ አይነት ቪዲዮ መልቀቅ እንደውም ለሷ ጥሩ አይደለም ብዬ ነው የማስበው። ናዋሜም ከአዲሱ ፍቅረኛው ጋር ሲያምሩ ባይዘው ትላንት እነሱ ቤት ነበርኩኝና ፍቅረኛው ጋር ምናምን ነበርኩኝ ማለት ፍቅረኛውም ነበረች ምናምንና ከዛ እኔ ያው አልጋ ላይ ነው መተኛት ምወደው። ናዋሜ ደግሞ አንዱ ክፍል አልጋ የለውም ፍራሽ ነው ያለው። ከዛ እኔ ደግሞ አልጋ ላይ ነው መተኛት ምወደው፣ አብሬያቸው ነው መተኛው አልኳቸው አለኝ አብሬያቸው ነው ትኝ ማለት፣ አንተ ያው በድንግልና ጸንተ የምትኖር ወንድሜ ና የምሬ ነው ብላቸው። ያው ጌታ አንተ በድንግልና ጸንተ የምቆይ ወንድሜ ነና ከጋብቻ በፊት ምንም ስለማታረግ እኔ አብሬያቸው ነው የምተኛ አልኩት። ከዛ እሷ አይተኛ ችግር የለም ምናምን አለች። ከዛ ኤርኩኝ መኝታ ቤት ከዛ ተቀያየረብኝ ፊቱ። ማለት የሆነ ነገሮችን በሌላ እይታ ያየብኝ መሰለኝ። አሮ ነው በጣም ተቀያየረብኝ። ናሜ ስለው ናው ነው ስሜ ያ ሳቆላ ምጠውም እየከፋው መጣ። ከዛ በቃ እኔ እናሁን ከሚደብረውማ ብዬ በቃ ወታችሁ እናንተ ፍራሹ ላይ ተኙ፣ አልጋ ላይ ተኛለሁ። በቃ እኔ ከእናንተ ጋር አልተኛም ኖ አልኳቸው፣ ኖ በፍጹም ብዬ አልጋ ላይ ተኛው። እነሱ ያው ትልቅ የፍራሽ አለ፣ ትልቅ የፍራሽ ላይ ተኙ። የሆነ ሰዓት ነውም ሲል ነበረ ምን እንደሆነ አላውቅም። ማለት ሲልብ ነበረ ምን ማለት የስ ሜቢ ብዬ እኔ በቃ ብቻ እንደዛ ነው። ከዛ ምን አልኩኝ? ቆይ ኢንቪቴሽን አርገው በገዛ ቤታቸው ፍራሽ ላይ ትልቅ ነው ፍራሹ ራሱ አልጋ በሉት በስመ አብ ፍራሹ ራሱ አልጋ በሉት ትልቅ ነው እንደዚህ ነው። እና ወደ ጎንም እንደዚህ በቲክቶከሩ ጆን ዳንኤል ጉዳይ ዛሬ አዲስ ነገር ከፍርድ ቤት መጥቷል። ምንድን ነው ያለው አዲስ ነገር? እንደተለመደው መረጃውን ተካትለ አቀርብ ሰላችሁኝ አቀርብላችኋለሁ። የፌዴራሉ ከፍተኛ ፍርድ ቤት በነ ጆን ዳንኤል መዝገብ የተከሰሱ ተከሳሾች ዛሬም ጥቅምት አምስት ቀን 2018 ዓ.ም ምህረት ሊሰጥ የነበረውን ፍርድ ለሌላ ጊዜ አራዝሟል። ፍርድ ቤቱ አምና በነበረው የፍርድ ቤት ክርክር ላይ መዝገቡ የመጨረሻ ውሳኔ ሳያገኝ የፍርድ ቤቶች የመዘጊያ ጊዜ በመድረሱ ወደ ቀጣይ ዓመት እንዲዘዋወር አድርጎት ነበረ። በዚህ ቀጠሮ መሰረት ዛሬ በችሎት የተገኙት ተከሳሾችን የመሀል ዳኛው በችሎት መቅረባቸውን ስም በመጥራት ካረጋገጡ በኋላም መዝገቡን በክረምት የረፍት ጊዜ ለመስራት ብናስብም፣ ልንሰራው አልቻለም። ይህ የሆነ ደግሞ አንድ ዳኛ ከኢትዮጵያ ውጪ በመውጣታቸው ምክንያት በአንድ ላይ ሆነን ሳንመለከተው ቀርተናል። ስለዚህም በቀጣይ ቀጠሮ ማለትም ለጥቅምት 18 አጠናቀን እናቀርባለን ሲሉ ገልጸዋል። የዛሬው ቀጠሮ ፍርድ ቤቱ በተከሳዮች ላይ ጥፋተኛ ናቸው ወይም አይደሉም የሚል ፍርድ ለመስጠት ነበር ቀጠሮ የተያዘ። ነገር ግን ከላይ በጠቀሰው ምክንያት ጉዳዩም ወይም ውሳኔ ሳይሰጥ እንደቀረ ያውቀናል። በዚህ መሰረት ከረጅም ጊዜ በኋላ ከማረሚያ ቤት እና ከቤታቸው የወጡ ተከሳሾች ማለትም እነ ጆን ዳንኤል ለቀጣይ ቀጠሮ እንዲቀርቡ በማለት የዛሬው ውሎ ተጠናቋል። ጆን ዳንኤል፣ ነገር እዚህ ደርሷል። እስካሁን ምንም ምንም ቀጠሮ ይራዘዋል ምናምን ነው። እኔ አዲስ አበባ እሄዳለሁ። ከዛም እኛ ተዋናዮች ትገባላችሁ። መግባት ምትፈልጉት እኛ የሰራንበት መንገዱ ላይ ትገባላችሁ መቸውም ትፈልጋላችሁ ወይ ከኛ ጋር መስራት? ምቸው የማይፈልግ ሰው የለም። መስራት ይፈልጋሉ። ሁሉም ሰው ከኛ ጋር መስራት ይፈልጋል። ድራማ ረጅም የሆነ ጥሩ ነው። ምኑ ተነክቶ ድራማው ገና? ይህ ሰስፔንስ ትላላችሁ እንዴ? ምኑ ተነክቶ ድራማው ገና? ልብ ሙሉ አይን ልብ ሙሉ እስከሚጠፋ ድረስ ሰዓት ያለ ስራ ፈትግ ሰዓት ራሱ እየጠብክ

አይነት ነገር በውስጤ፣ ማለት ነው ምን አይነት ሳይኖች ናቸው እንደዛ። ላይክ ቢከዝ በቃ ላይክ የኔ የምወደው አይነት ፐርሰናሊቲ አለ። ላይክ የምወደለት እኮ በጣም ብዙ ነገሮች ነበሩ። ኦፍኮርስ ሳልወደው አይደለም አግብቼው፣ ሁለት ልጆች የወለድኩለት። ግን አት ሴም ታይም ደግሞ የሆነ እኔ የሳልኩት ነገር አለ። በውስጥ የምታስቀምጠው ነገር የለም? የወደፊት ባሌ ወይም ደግሞ ይሄ ትዳሬ ብዬ ሳስበው የሳልኩት ነገር ትንሽ አልመጣም። በቃ ይኑ ላይክ ስዕሉ ግልክው ስለመሆኑ ማረጋገጫሽ ምንድን ነው?

ገባክ ስለዚህ፣ ነሰሰሪ እኔ ያሰብኳት መሆን ራሷ የሚሄጇ መሆን የለባትም። ግን እንዳልኩ ይሄንን አሁን ቁጭ ብዬ ብዙ ነገሮች ካለፉ በኋላ ምናምን ነው እንጂ ያኔማ ይሆናል። የሰርጌ ቀን ራሱ የሆነ ይታወቀ የነበር ብል ታምንኛለህ? እነዚህ ፊሊንጎች የሚመጡት ኢንቱይዥን ነው አይደል? አዎ። እነዚህ ሀሳቦች የሚመጡት ላይክ ግጭት ሲፈጠር፣ አሁን እንደዚህ ስል ሰዎች የሚያዩት ቪዲዮች ወረኛ ምናምን ሊሉኝ ይችላሉ። ቤክዝ ለሰርጌ ዘፍኝለታለሁ አለው፣ ዩቲብ ላይ ያለ ቪዲዮ ያ ግን ሳይቅ ዩኖ ላይክ በሞመንቱ የነበረኝን እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር እንደወደዳችሁ እንደተዝናናችሁባቸው ተስፋ አረጋጋሉ እስከ መጨረሻው አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሐሳብ አስተካክላችሁ ደግሞ ኮመንት ላይ በማስቀመጥ ይቻናሉ ቤተሰብ መሆናችሁን አሳዩኝ በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ይሁን